ዛሬ ቁራን ላይ ያለውን ሁለት ቦታ እናየዋለን፣ ሁለት ጥቅሶች እንበለው በአማርኛ ሱራ። እሱም እንግዲህ ቁራን ላይ ሱራ ስድስት ቁጥር አንድ መቶ አንድ ላይ አላህ የሴት ጓደኛ ወይም ደግሞ ወሲብ ሳያደርግ እንዴት ልጅ ሊኖረው ይችላል ይላል። ይሄ እንግዲህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የተባለውን ለመቃወም ይመስለኛል። ስለዚህ አላ ወሲብ ሳያደርግ ልጅ ሊኖረው አይችልም። እዛው ሱራ 19፡21 ላይ ደግሞ ማርያም ወሲብ ሳታደርግ ባሉ አስዋጋ ሳይደርስ ልጅ አገኘች ይላል። በድንግልና ልጅ አገኘች ማርያም ማለት ነው። እንግዲህ ከዚህ የምንረዳው ራሱ ወሲብ ሳያደርግ ወይም ደግሞ ተቃራኒ ጾታ ጋር ሳይኖር ልጅ ሊኖረው የማይችለው አላ ለማርያም ያለ ባል ያለ ወሲብ ልጅ ልሰጡ እንደማይችል ግልጽ ነው። እዛው ቁራን ላይ በተቀመጠው ማለት ነው። ስለዚህ ለማርያም ልጅ የሰጠው ማን ነው፣ ማን ነው የሚለው አንድ ትልቁ ጥያቄ አለ። ሁለተኛ ጥያቄ እንግዲህ አላ አቅሙ በጣም ሊሚትድ ከሆነ ዛሬ አላ ፋኩበር ነው፣ አላ ነው የሚያስተምሩን። ስለዚህ በትክክለኛ መንገድ ፈጣሪ የምለውን እንኳን አምላክ የምለውን ብንተው እንኳን ማርያምና እዚህ ጋ አላን ብናወዳድሮ ማርያም ከአላ በልጣ ተገኘች ማለት ነው። ምክንያቱም ያለ ወሲብ ልጅ አገኘች። ስለዚህ ትክክለኛው ነገር የትኛው ነው? አላ ፋኩበር ነው ወይስ ማርያም ፋኩበር ነው? የቱ ነው ትክክለኛ እንደ ትክክለኛ እስኩ ስናስበው ማለት ነው የተሻለ የቱ ነው የሚለውን ማወቅ አስፈላጊ